እንግዲህ ዛሬ ይዤላችሁ የመጣሁት ግማሽ ሚሊዮን የፈጀው ኢቃማ ጉዳይ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። የሸምስ ኢትዮፕ ኢትዮ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከእኔ ጋር አልሐምድላሂ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ በሰሞኑ በሳዑዲ አረቢያ በኢቃማ ጉዳይ ብዙ እህቶቻችን እንግዲህ እንዳየወት መሰረት ስምንት የሚሆኑ ኢትዮጵያውያን ስልሳ ሺ ሪያል ተበልተዋል ማለት ነው፣ በፎርጅት ኢቃማ። እንግዲህ ትክክለኛው ኢቃማ የሰሩላቸው ከፊሎቻቸው ያስተካከሉላቸው በጣም የብዙ እህቶቻችን አለ ማለት ነው። እንደዛውም ሆኖ ባገኙት አጋጣሚ የሚያጭበረብሩ እንደገና የሰው ገንዘብ በምን እንቀማ፣ በምን ቦታ እንግባ የሚሉ በጣም ብዙዎች አሉ ማለት ነው። እንግዲህ አንዳንዶች ትንሽ አመት ቁጭ ብለው ከጠፉ ትንሽ አመት የሆናቸው እህቶቻችን እንደገና ደግሞ አንደኛ ተናዙል ብቻ ያለባቸው አንድ ሰው ከፊል ሆነው ከከፊል ወደ ከፊል ስታረጉ ብዙ ከሆነ ለምሳሌ ድሮ ሁለት ከፊል ኑሯችሁ ከሆነ አራት ሺ ብር ነው የምከፍሉት ማለት ነው። ሶስት ከፊል ኑሯችሁ ከሆነ ደግሞ ስድስት ሺህ ይሆናል። ከአንድ ሰው ብቻ ከሆነ ከፊል የሆናችሁት ሁለት ሺህ ብር ይከፈላል ማለት ነው። ስለዚህ በየዓመቱ ደግሞ ስድስት ስድስት መቶ ሪያል የቆጠረው አለ ያን ያን ጋር ተዳምሮ ብዙዎቹ በኢትዮጵያ ግማሽ ሚሊዮን የፈጁ ወደ ሀያ ሺ ሪያል የፈጁ እህቶቻችን አሉ። እንግዲህ ይህንን ሀያ ሺ ሪያል ካለኝማ አገራችን ላይ ሂደን እንሰራበታል። ይሄ ሁሉ ብር ለአንድ ወረቀት ለምን የሚሉ እህቶቼ ብዙ አሉ ማለት ነው። ደግሞ ግማሹ ደግሞ የሀገራችን ኑሮ በጣም ተወደዋል። እንደገና አገራችን ሄደን ደግሞ የምንሰራው ግር ይለናል የሆነ ነገር ገቢው የማይቋረጥ የሆነ ነገር ካልሰራን እዛ ብንሄድ ይሄ ግማሽ ሚሊዮን በአሁኑ እንደ ብራችን ርካሽነት እንግዲህ ሀያ አምስት ብር የሳዑድ አረቢያ በኢትዮጵያ አንድ ሺ ብር በሆነበት ዘመን በወደቀበት ዘመን ምንም አይሰራልንም። ኢቃማ ወይ ይሻለናል ብለው ያሰሩ ከዚያም በላይ ከግማሽ ሚሊዮን በላይ ብር እያወጡ ሰዎች አሉ። እንደዚህም አውጥተው ደግሞ የማይስተካከልላቸው ክስ ያለባቸው፣ ብዙ ችግር ያለባቸው እህቶች አሉ ማለት ነው። ስለዚህ እናንተ ብኮኑ ምን ታደርጋላችሁ? ግማሽ ሚሊየን ከፍላችሁ ታሰራላችሁ ወይስ ይሄንን ይዤ ትንሽ ጨማምሬባት፣ ሀገሬ ይዤ ስራዬን እሰራለሁ፣ ንግዴን እከፍታለሁ፣ የተለያዩ ነገሮች እንሰራበታለን ብላችሁ ነው የምታስቡት? እንግዲህ እኔ ያው ለዛሬ ልናንተ ጥያቄ ላቅርብና ወደኋላ ስለ እኔ እንመለስበታለን። እንግዲህ በጣም ከባድ ነው። በነገራችን ላይ ለመተውም ከባድ ነው፣ ለማሰራትም ከባድ ነው። ጭንቅ ብዙዎቹ ወርቃቸውን እየሸጡ ከሰው እየተበደሩ ምን እያሉ እያሰሩ ነው ያሉት። እንደዛውም ሆኖ ደግሞ በግማሽ እየገቡ አጭበርባሪዎች እኛ እናሰራላችኋለን የብሬንት ወረቀትኛን ስብላችኋለን። በነገራችን ላይ የድኩልያ ወረቀትኛን ስብላችኋለን። ስገቡ ሪፖርት በስማት አርጋችሁ ወደ ሳዑዲ አረቢያ ስገቡ በስማት ያረጋችሁበት በዋና ስማችሁ እንደገና ደግሞ በፓስፖርት ቁጥራችሁ፣ በኢቃማ ቁጥራችሁ ይገኛል ማለት ነው። ግን ችግሩ ምንም አይነት መረጃ ከሌለን በስም ብቻ እንግዲህ አንዳንዶች በስም ብቻ ይወጣል ይላሉ። አንዳንዶች ደግሞ አይ አይወጣም የሚሉም ብዙዎች አሉ ማለት ነው። በነገራችን ላይ እኔም ብሬንቴን ያወጣሁት የመግቢያ ዲ ኩልያን ያወጣሁት የአየር ትኬቴን ባለመጣሌ እንግዲህ፣ ከኢትዮጵያ ስመጣ የአየር ትኬቴ ፖርሳይ ላይ ነበረ። ከኢትዮጵያ እንደመጣሁ እንግዲህ ፓስፖርቴን ሁሉ ነገሬን ሲረካከቡ ግን የአየር ትኬቴ ላይ የፓስፖርት ቁጥሬ ነበረ። እንደገና ደግሞ ምን የነበረ በፓስፖርት ቁጥሬ ሰጥቼ ነው እንግዲህ ዲኩልያዬን ወይም ብሬንቴን ያሳብኩት ማለት ነው። እንግዲህ በቀድም ለት ብሬንት ለመሳብ 3500 ብር የተበላች ልጅ አለች። 3500 ሪያል ተበልቻለሁ ብሬንት ስቤ ግን መጨረሻ ላይ ኢቃማ ያላሰራ ስል ክስ አለብሽ ብለው አሉኝ። ይህን ሁሉ ብር ከስሬ እያለች ስትል ነበረ። እንግዲህ በነገራችን ላይ ክስ ያለባችሁ ዝም ብለው ሰዎቻችሁ ስጥፉባቸው የሚከሷችሁ አሰሪዎች በጣም ብዙ አሉ። እንግዲህ እነሱን ደግሞ እናንተም መክሰስ ትችላላችሁ። እንግዲህ በሰዓቱ በተናደዱ ሰዓት እንዲህ እንዲህ አድርጋኛለች እንዲህ ሰርቃኛለች ሊሆን ይችላል፣ የሆነ ነገር አድርጋኛለች ሊሆን ይችላል፣ የከሰሷችሁ ማለት ነው። ግን እናንተም መክተበል አመል የሚባል ቦታ አለ ከዛ ቦታ ሂዳችሁ እኔ ስትወጡ እንዳደረጋችሁት ምንም ሳላደርግ ቤት ቤታቸው ጠፍቻለሁ። በእርግጥ ስራ ጠፋ፣ ስራ በዛብኝ፣ ስራ ጠፋሁ አላልኩም፣ ስራ በዛብኝ፣ ስራ ይበዛብኝ ነበረ። ከዛ በኋላ የማይመቻችልኝ ወይም ጸባያቸው ካልተመቻችሁ የሰዎቹ ጸባያቸው አይመቸኝም ነበር ማለት ትችላላችሁ። ሐቁን ማለት ነው። አላህ ሐቅን ይዞ ለተዋጋና ለተገፋ ሰው ከጎን ይቆማል። ከከሰሷችሁ እናንተን ክስ አለባችሁ ወደ ሀገር መሄድ አትችሉም፣ ወይም ክስ አለባችሁ ወደ መሳፈር አትችሉም፣ ኢቃማ ማሰራት አትችሉም ካሏችሁ፣ መክሰስን ጊዜ ስድስት ወርዋ ሳወጣ ክሰሷቸው። እናንተን መክተብ ላመል ትሄዳላችሁ። ዲቅዲቅ ድግ አድርጋችሁ ወረቀት ታጽፋላችሁ ከጻፋችሁ በኋላ እንግዲህ በኮምፒውተር ተጽፎ ነው የሚላከው። ከተላከ በኋላ ቀን ቀጠሮ ትሰጣላችሁ። በዛ ቀን ቀጠሮ የሆነ በርናመጅ አለ ሀስልካችሁ ላይ የምታወርዱት ያንን ታወርዳላችሁ። ሰዓቱን፣ ቀኑን ይሰጧችኋል። ጊዜውን ዓመተ ምሕረቱን ይሰጧችኋል። እሱን ይዛችሁ ትጠብቃላችሁ ማለት ነው። በርናመጁን አውርዳችሁ ግቡ በበተባላችሁ ሰዓት በቪዲዮ ትነጋገራላችሁ ከፊላችሁና እናንተ ሸሆ ማለት ነው። ከዛ በኋላ እንግዲህ ፍርዱን ይፈርዳሉ ማለት ነው። እሱም መቼም በውሸት ብዙ ጊዜ በውሸት ነው ሰራተኞችን የሚሆነው እጅሉ ታሰሪዎች ስለዚህ በውሸት መሀላ ላይ አይምሉም። ምንም ማያረጉ ምንም አይሉ አልፈልጋትም ይላሉ። በዛን ሰዓት ክሳችሁ ይነሳላችኋል ማለት ነው። ስለዚህ ክስም ያለባችሁ ሰዎች ከማለቀስ ከማናዘል ይልቅ እናንተም ራሱ ክሳችሁ ማስተካከል ትችላላችሁ። ከዛው በኋላ አላህ እንደፈቀደው ሊስተካከልላችሁ ይችላል ማለት ነው። እና ስለዚህ እንግዲህ በጣም ብዙ ሰዎች ግማሽ ሚሊዮን ከፍዬ እንዴ ባስተካክልኩ፣ ይቺ ችብር ኢትዮጵያ ሶስት ወራት አኖረኝም፣ ሁለት ወራት አኖረኝም። ስለዚህ በዙ እንግዲህ ተበድሬም ተቀጥሬም ያለችኝን ንብረትም ሻሽጬም ቢሆን አሰራለው የሚል ሰው ብዙ ነው። ደግሞ አንዳንዱ ሰው አረ ምን አስበሽ ነው ስንት አመት ለመኖር አስበሽ ነው ይህ ሁሉ ወጪ የምታወጡት? ብለው የሚናገሩ ሰዎች የሚያሳንፏቸው ሰዎች አሉ በአሁኑ ሰዓት መቼም እየኖር ነው ተኑሯል፣ አያል ጊዜም ብዙ ጊዜም ብዙ አመትም ተኑሯል። ግን ደግሞ ኢቃማ የሚያስፈልገው ቤተሰብ ሲታመም ቤተሰብ ለማየት እየናፈቃቸው ብዙ አመት ብዙ ሰው የተነጠላለ የሞተባቸው አለ። ስንት መፈልጎ ልቡ ተንጠልጥሎ ይቀራል። ሁልጊዜ የስደት ኑሮ አይሞላም። ግን ብናሰራው ቢሰራና ና አላህ ፈቅዶት ቢሰራ አሪፍ ነው። ሁዳችሁ አይታችሁ የሀገራችሁ ምንነት ተረርታችሁ በቃ እንትን ቢላችሁ እንኳ መኖር ባችሁ እንኳን አለኝ ብላችሁ ተደላላችሁ ትቀመጣላችሁ ማለት ነው። ግን ብዙዎቹ ሞልቶላቸው ብዙ ነገር ከፍተው ንግድ ከፍተው ብዙዎቹ ንብረት አለን በቃ ሀብታም ነን የሚያስተዳድረን ነገር አናጣም፣ ብለው የሄዱ ብዙዎቹ በባህር ተመልሰዋል። ኢቃማቸውን አቃጥለው ከአሁን በኋላ ስደት ለምኔ፣ ስደት በቃኝ ብለው ይሄዱ ንግድ ከፍተው ተረጋግተው ኖሩ ስንል ግን ይሄንን ሀገር አረሳ ብለው እንግዲህ ከሳስረን በባህር መጣን የሚሉ በጣም ብዙ እህቶች ያጋጥሞኛል ማለት ነው። ስለዚህ እንደምንም ብላችሁ ኢቃማችሁን ብታሰሩ። ታጠቅ ራሱ ሲናገር ነበር በቀደም ዕለት እንግዲህ በስንት ዓመትሽ መትሽ ነው ስንት ዓመትሽ ሞላሽ የሚለውን ቆራርጠው አንጥተው ጥተው ቀጣጥለው ሲናገሩ ነበር። እኔ አሁን አላልኩም፣ በአሁኑ ሰዓት ኢጋማ ያስፈልጋችኋል፣ ኢጋማችሁን አሰሩ እያለ ታጠቅ ራሱ ሲናገር ነበር። ድሮ የተናገረውን ቀጣጥለው እያመጡ ነበረ። ስለዚህ እንደምንም ብላችሁ የፈጀውን ዋጋ ፈጅቶ እድሉን ብትጠቀሙበት። ለምን እድሉን ክስ ኑሮባቸው እድሉን መጠቀም ያልቻሉ ሁሉ ነገር አቅሙ ኑሯቸው መጠቀም ያልቻሉ ብዙ እህቶች አሉና ማለት ነው። ስለዚህ እንደምንብላችሁ ህጋዊ ብኮ ነው። ምሳሌ ብትታመሙ እዛ ሀገር ህጋዊ ካልሆናችሁ ብትታመሙ፣ እንደፈለጋችሁ ሄዳችሁ አትታከሙም። እንደገና ስትታመሙ መቼም ስንታመምና ይሁን ነገር ስንሆን ወደ ሀገራችን በቤተሰብ መታቀፍ በቤተሰብ የሆነ ነገር ቤተሰብ ካላችሁ ብትታመሙ